አለም ደግሞ ፍስፍስ ምግብ ነገር ይሄ በነገራችን ላይ በሀገራችን የምግብ የዱባ ፍሬ ነው። ይሄ ለውዝ ይሄ ታሞን ደከመን አላህ ከይር ነገር ይሻለን ያ

አንድ ተምር ነው። አንድ ስም ነው የአረቦች ራሕማ የለላቸው ለሰራተኛ ይደክማል ይመስላቸው ሰራተኛ አይደለም። ደግሞ ፍስፍስ የሚሉ ነገር ይሄ በነገራችን ላይ በሀገራችን የዱባ ፍሬ ነው ይሄ

ሰናይ ምንድን ነው ፍስፍስ የሚሉት ነገር? ይሄ በነገራችን ላይ በሀገራችን የዱባ ፍሬ ነው። ይሄ ለውዝ ተሞር፣ አንድ ሰው ሰውን አያስተምር። አረቦች ለሰው ራህ የላቸው። ሰው የታከተ አይመስላቸው

ደከመን አላህ ከሄድ ነገር ይሻለን ያረብ ነው። አሁን ማከላስ ስራ የለም። እነሱም ተጫወቱብን። ሰራተኛ ከማይመስላቸው ሰው አንመስላችሁ።